ከኔ ጋር ይሆን የኩፍሩ ኃይል በመናቅሙ ነው ከአቂዳ ከኢማን ብርታት ፊት ሊጸና የሚችለው! ሙስሊሞች የኩፍሩን ኃይል በኢማን ብርታት አንኮታኮቱት፣ ግድግዳውን አፈራረሱት። ሰራዊቱ ይሸሽ ጀምር። ሮድሪጎ የት እንደደረሰ ጠፋ። ከፊሎቹ ተገሏል ይላሉ ነገር ግን እስከ ዘላለሙ ጠፋ። አላሁ አክበር። ለሁል ሐምድ ሰደቀ ዋዕዳ አዎ ሁሌም በሙስሊሞች ዘመቻ እንደሚታየው የሙስሊሞች ኃይል የሚመዘዘው በልባቸው ውስጥ በጸደቀው ኢማን፣ በሰውነታቸው በሰረጸው አቂዳ ነው። ጠላት ምን ያህል በመሳሪያም ሆነ በሰው ኃይል ቢልቅ፣ ይህ የኢማን ታንክ ይደረማምሰዋል፣ የአቂዳ መድፍ ይበታትነዋል። ከዋዲ በርባጥ ጦርነት ሙስሊሞች ፈረሶችን ስለማረኩ እግረኛ የነበሩት ፈረሰኛ ሆኑ። በጦርነቱ 3000 ያህል ሙጃሂዶች በክብር ደማቸው ያንደሉስ መሬት አሸብርቀው ሸሂድ ሆኑ። አላህ ምንዳቸውን ያብዛላቸው። በዚህ ጦርነት ወቅት ጣሪቅ ብኑ ዚያድ መርከቦችን እንዳቃጠለ አንዳንድ ተራኪዎች ይዘግባሉ። ይህ ታሪክ ግን ፍጹም ስህተትና አውሮፓውያን ሽንፈታቸውን ለማቃለል የፈጠሩት ተራና መሰረተ ቢስ ወሬ ነው። ከዋዲ በርባጥ ድል በኋላ ሰዎች ከሰሜን አፍሪካ ሀገራት ወደ ጣሪቅ ኢብኑ ዚያድ ሰራዊት ይቀላቀሉ ይጀመር፣ የሰራዊቱ ቁጥር በጣም ጨመረ። ሙጃሂዱ ሰራዊት በድል መንፈሱ ታድሶ ወኔው ሲጨምር፣ በአንጻሩ የካህዲያኑ ጦር ተበታትኖ ወኔው ላሽቆ ነበር። ጣሪቅ ኢብኑ ዚያድም ይህን አጋጣሚ በመጠቀም ዘመቻውን አጠናቅሮ ቀጠለ። ጣሪቅ ኢብኑ ዚያድ የሰራዊቱ ዋና በመምራት ወደ መናገሻዋ ቶሌዶ ሲንቀሳቀስ ቀሪን ሰራዊት ከፋፍሎ በተለያዩ አቅጣጫ ልኮ ነበር። ወደ ቶሌዶ ከመሄዱ በፊት ከዋዲ በርባጥ ጦርነት የሸሹ ወታደሮች ወደ ከተሙባቸው ኢሲጃ ከተማ አመራ። እግረ መንገዱንም ሸዞናንና ሞሮን ከተማ ሸዞንና ሞሮን ከፈተ። ቶሌዶ ሲደርስ በጣም ብርቱ ፍልሚያ አደረገ። ካፊሮች በርትተው ተወጉ። ቢሆንም የደሎ ሚዛን አሁንም ወደ ጣሪቅ እብኑ ዚያድ አዘንብሏል። የሸነፉ ጥቂት የቀራቸው ካፊሮች ጦርነቱን አቁመው ግብን ለመክፈል ተስማሙ። ጣሪቅ ብን ዚያድም ተቀበለ። ከአሲጃም 900 ከማይበልጥ ጦር ብርጌዶችን እየከፋፈለ ደቡባዊ አንደሉስ ከተሞችን አስከፈተ። እያንዳንዱ ብርጌድ ብዛት ከሰባት መቶ ባይበልጥም ኮርዶባ ወይንም ቆርጡባ ተከፈተች። ሞርሲያ፣ ግራናዳ፣ ማላጋ ብርጌዶች ከተላኩባቸው ከተሞች ናቸው። ጣሪቅ ኢብን ዚያድ ቀሪውን ዋና ኃይል ይዞ ወደ አንደሉስ መናገሻ ጡሌይጢላ ወይም ቶሌዶ አመራ። ቶሌዶ ዋና ከተማ እንደመሆኗ ብርቱና ብዙ ወታደሮች ያሏት ከተማ ነች። ክርስቲያኖችም ልዩ ቦታ የሚሰጧት ከተማቸው በመሆኗ በሕይወታቸው ይታደቋታል። ይህን የሚያውቀው እርጋታ የተሞላው ሙሳ ኢብን ኑሴይሪን ሰራዊቱን አደጋ ላይ እንዳይጥል በማለት ጣሪቅ ኢብን ዚያድን ከቁርጡባ ወይንም ከጃያን እንዳይልፍ አስጠንቅቆት ነበር። ጣሪቅ ኢብን ዚያድ ግን ጊዜው አመቺና ክርስቲያኖችም የተዳከሙበት ሞራላቸው የላሸቀበት ወቅት በመሆኑ እንዲከለክሉት አቅሙ እንደሌላቸው ስላሰበ አጋጣሚውን ማሳለፍ አልፈለግም። በመሆኑም የሙሳ ኢብኑ ኑሴሪን ትእዛዝን ጥሶ ቶሌዶን ዘመተ። በእርግጥም ጣሪቅ ልክ ነበር። ቶሌዶ ያለ ጦርነት እጅ ሰጠች። ታሪክም በክብር ገባት። ጣሪቅ ኢብን ዚያድ በዚህ አላቆመም። ዘመቻውን ቀጥሎ የሸሹትን እያሳደደ ሊዮንና ካስቲሌ አቋርጦ አስቶርጋ ደረሰ። ይህ የጣሪቅ ከልክ በላይ የፈጠነ ዘመቻ ለሙሳ ኢብን ኑሴይሪን የሚዋጥ አልሆነለትም። ድንገት የጠላት ጦር ከቦ እንዳይፈጃቸው ስለሰጋ በፍጥነት ዘመቻውን አቁሞ እንዲጠብቀው የሚያዝ ጠንከራ ያለ ትዕዛዝ ላክበት። በሌላ በኩል ሙሳ ኢብኑ ኑሴይሪን ጣሪቅን ለማገዝ ሙጃሂዶችን ያሰባስብ ነበር። የአንደሉስን ዘመቻ የሰሙ ሙስሊሞችም ከተለያዩ ሀገራት ተሰባስበው 18 ሺህ የሚሆን ሰራዊት ከወኑ። ሙሳ ኢብኑ ኑሴይሪን እነዚህ ሙስሊሞች አስከትሎ ወደ አንደሉስ ነጎደ። በመንገዱም ጣሪቅ ኢብኑ ዚያድ ያልከፈታቸውን ግዛቶች በመክፈት ወደ እስላማዊ ዓለም እየጨመረ ጉዞውን ቀጠለ። በዚህ መልኩ አሽቪሊያ፣ ማሪዳ ሸዞና ቀርሞና የተሰኙ ከተሞች በሙሳ ኢብኑ ኑሴይሪን ወደ ኪላፋው ግዛት ተቀላቀሉ። ሙሳ በዚህ አላበቃም። ሌሊቆኖስ እንደሱ በጃድ ያደገውን ልጁን አብዱልዓዚዝን ወደ ምዕራብ አቅጣጫ ያሉትን ከተሞች እንዲከፍት ላከው። አብዱልዓዚዝም በሚደንቅ ብቃት በፍጥነት የአንደሉስ ምዕራብ ግዛቶች አዳርሶ የአሁኗ ፖርቹጋል ድረስ ዘለቀ። ሊዝበን የተሰኘችውን ከተማም ከፈተ የመጀመሪያው ፖርቹጋል ከፋች የሚለው ማዕረግ ይገባዋል። ከሁለት አመት መላየት በኋላ በ94ኛው አመተ ሂጅራ ሁለቱ ድንቅ ቃሜሮች በጡለይጥላ ወይንም ቶሌዶ ከተማ አቅራቢያ ተገናኙ። በአንድነት በመሆንም የማቅናቱን ዘመቻ አጠናቅረው ወደ ሰሜናዊ ክፍል አመሩ። በዘመቻቸው ብዙ ከተሞችን ከፈቱ። ዛራጎዛ ወይንም ሰርቁስጣና ከእግር ኳስ ክለባ ውጪ በአንድ ወቅት እስላማዊ ግዛት መሆኗ የማናውቃት ባርሴሎና በሙሳና ጣሪቅ ከተከፈቱ ከተሞች ዋና ዋናዎቹ ናቸው። እዛው ሰሜን እያሉ ሙሳ አንድ የሚያስቀና ስራ ሰራ። ከፒሬኔ ሰንሰለታማ ተራራዎች በስተጀርባ ወደምትገኘው ደቡብ ፈረንሳይቷ አርቦና ወይም ነርቡኔ ከተማ ቀኞችን ላከ። አርቦና በሜድትራኒያን ባህር ዳርቻ የምትገኝ የፈረንሳይ መንደር ናት። በዚህም ከዘመን ጋር ታዳጊ የሆነችውን የእስላማዊ ግዛት ፍሬ መዝራች አለ። ወደፊት እንሻአላህ እናነሳታለን። ሶስት አመት ተኩል በሚገመት ጊዜ ውስጥ ሙስሊሞች ሙሉ በሙሉ አንደሉስን የፖላይ ቋጥኝ ወይም ካቫዶንጋ ተብሎ ከሚጠራው ቋጥኛማ አካባቢ በስተቀር መክፈች አሉ። ሙሳ ኢብኑ ኑሴይሪን ይህን ቋጥኛማ መንደር ለመክፈት ዝግጅቱን ባጠናቀቅበት ሰዓት ከኸሊፋው አብዱልመሊክ የተላከ መልእክት ደረሰው። መልክቱ ሙሳን ጣሪክና አብሮት ያሉትን ሙጃሂዶች ያስተነገጠ ነበር። ከሊፋው ወሊድ ኢብኑ አብዱልመሊክ ዘመቻውን አቋርጠው በፍጥነት ወደ ደማስቆ እንዲመለሱ የሚያዝ ደብዳቤ ነበር ያላከው። ይህ ትዛዝ እኛንም የሚያስተነግጥና የሚያስቀርም መሆኑ አይቀርም። ነገር ግን ከሊፋ ወሊድ የሙስሊሙ ተጠያቂ እንደመሆኑ እነዚህ ሙጃሂዶች ከከሊፋው መናገሻ ደማስቆ የራቁ በመሆናቸው ከሊፋው እገዛ በቀላሉ ሊደርሳቸው አይችልም። ይህ ማለት የክርስቲያኑ ሰራዊት ዳግም ተሰባስቦ እነኚህ ሙጃሂዶች ከቦ ቢያጠቃ የመትረፍ እድላቸው አስጊ ነው። እናም ከሊፋው ይህን የሚያክል ቁጥር ያለውን ሰራዊት አደጋውስ መክተት ለሙስሊሙ ኪሳራና ለከሊፋውም የሚያስወቅስ ተግባር በመሆኑ ውሳኔው ትክክል ነበር። በከሊፋው ትእዛዝ መሠረት ጣሪቅና ሙሳ ወደ ደማስቆ ተመለሱ። የሚገርመው ሙሳ ብኑ ኑሴይሪን አንደሉስን ሲከፍት የ75 ዓመት የዕድሜ ባለጸጋ ነበር። አንድ እግሩም አንካሳ ነው። ይህ ከመሆኑ ጋር የኸሊፋው ትእዛዝ ባይገታው ሙሉ አውሮፓን ብሎም ኮንስታንቲኖፒልን ወይንም ቆንስታንቲኒያን የመክፈት ዓላማ ነበረው። ምንኛ አስደማሚ ዓላማ! በሚገርመ የዕድሜ ክልል በዚህ የሽምግልና ዕድሜ ላይ በአላህ መንገድ ይፋለማል፣ ከተማዎችን ይከፍታል፣ ሰራዊቶችን ይመራል። በድንቅ አመራሩ ጠላትን ያርበደብዳል። ረህመሁላህ። ያሙሳ ወደ ደማስቆ ከተመለሰ ከአመት በኋላ ለሀጅ ሄደ። እዚያው አላህን እንዲህ ሲል ለመነ፣ አላህ ሆይ ዕድሜ ከሰጠኸኝ ወደ ጂሀድ ሜዳ መልሰኝ፣ ሸሂድ አድርገህም ግደለኝ። ከዚህ ሌላ ከሆነ ግን በነቢዩ ሀገር ግደለኝ። አላህም የዚህን ታላቅ ሙጃሄድ ልመና ተቀበለ። አጁን አጠናቆ መዲና ለዚያራ እንደሄደ እዚያው አረፈ። ከልብ ወዶና አፍቅሮ አርአያ ካደረጋቸው ሰሃቦች መቃብር ጎንም ተቀበረ። ሽምግልና ሳያግደው፣ እርጅናው ሳይገድበው፣ የእግሩ ማንከስ ሳይበገረው የአላህን መልእክት ለሰዎች እያደረሰ የእስላምን ባንዲራ ከፍ አድርጎ በጅሀድ ላይ ኑሮ በመዲና ላይ በክብር አረፈ። አላህ ሆይ ለአንተ ስንል ወደናልና ከእርሱና ከመሰሎቹ ጋር ቀስቅሰን መንገዳቸውንም የምንከተል አድርገን። የጂሀድ ጓደኛው ጣሪቅን በተመለከተ ደማስቆ ከተመለሰ በኋላ ወሬው ጠፋ። አንደሉስ ይመለስ፣ ደማስቆ ይኖር፣ እርግጠኛ የሆነ ነገር የለም። ግና በአጭር ዘመናት ውስጥ የሠራው ጀብድ ዘላለም ሲወሳ እንዲኖር አድርጎታል። አስገራሚ የመሪነት ብቃትና የጦር ሜዳ ላይ ጀግንነቱ ወርቅ ቀለም የሚሰፍር ታሪክ ለግሰውታል። አንደሉስ ሲወሳ ሁሌም ጣሪቅ ብኑ ዚያድ ይዘከራል። አላህ ምንዳውን ፈርዶስ ያደርግለት። አንደሉስ በእነዚህ መሪዎች ሙሉ ለሙሉ የተከፈተች ቢሆንም በጠቀስነው ምክንያት ሳትከፈት የቀረችው ቋጥኛዋማ መንደር ለአንደሉስ መውደቅ ዋና ምክንያት ነበረች ከጦርነት የሚሸሹ መስቀላውያን እንደመጠገያ የተጠቀሟት። እቺ ቋጥኛማ ቦታ የመስቀላውያን ግዛት መነሻና መቆርቆሪያ ሆና ለሙስሊሟ አንደሉስ የጀርባ ቅማል ለመሆን ብዙ አልቆየችም። የአስተዳዳሪዎች ዘመን ኢንሻአላህ ይቀጥላል። ለዛሬ ያሰናዳ ነው ያንደሉስ ሙስሊሞች ስልጣኔ የታሪክ ክፍል ሁለት ፕሮግራም ይህን ይመስላል። የአላህ ፈቃድ ሆኖ በቀጣይ ክፍል ሶስት ፕሮግራም እስክንገናኝ የአላህ ሰላምና እዝነት እንዳይለያችሁ እየተመኘሁ በዚሁ እሰናበታችኋለሁ።